የት ነው ምትጠጣበት? ነው ወይ ዋ ምን ላደርግ ነው መሄድ ያንቺም ብዬ መጥቼ ነው። ቢሆንም ዛዳም ትሄዳለህ? የእናት ቤት ይሆን? የለም ይለም ቢሆንም፣ እዚሁ አንቺ ጋር አይናይንሽን እያየሁ መክረም ነው የምፈልግ። እዛ ምን ምን አለኝ? ቢሆንስ እና አበብ ቢያውቅብንስ? እነሱ እንዴት ነው የሚያውቁብን? እኛ እነሱ ፊት ሌላ ምን እናደርጋለን? አ ቢሆንም የቅሶስ ቢያውቅብንስ? አይነቃም። እንዲሁ እኮ ነው አንዳንዴ፣ ዝም ብለን በዚሁ አንቺም ከምንጫኔም ከከብቱስ መጣ አንዳንድ እኮ ነው እንዲህ ቁጭ እያለ እንጂ ምናወራ እኮ በቤት ደግሞ ብለን እናሳብቃለን። ምንም ጥቁ የቀው ሰው ሰልም አይደለም። አንቺ ምንም አይነቃምተው። ደግሞ ቅድም እንዴት ነው ቅድም የመጣው ጊዜ ዘንዬ ላጥሽ ነበር እሙጭ እሙጭ በሰኔ አላስ ሲል ነው ደረቀት ኦሃ አይዩ ሸይ ምን ምትቁ ትሄዳለ፣ እንመልሰን ዋ የት ነው የሚሄድ ያ ልጅ ወሰኔ ዋ እኔ ሁሌ ተራርቆ ኑሮ እንትን ብሎኛ እና ደግማ አላደረግተው እንደዛ አትበ አ ተይ፣ እንደዛማ ትበይ እንጂ አንቺስ ቢሆን አናፈኩሽም እንዴ? አ? ማናፈቅ ማናፈቀኛ? ዋ እና ኋላ እዛ እንዴት ነው ድምጥይ? እ? እኔ እኮ ውድ እናት ቤት ይሻላል ብዬ ነው። አይ ታዩ እዚሁስ እናት ቤት አንቺስ እናት ማለት የለሽ እናት? እ? ኧረ ተይ እንግዲህማ ምን ሀ? እና ዋጋ ምንትን አደፍርስም ወጣ ሲሉ? እ? እናትሽም ወጣ ሲሉ ምን ቤትም ቢሆን ቋጠር እያደረግሽ ምን ሰዋንም ጨመር ጨመር እያደረግሽ? አሃ ያው እንግዲህ ሳይደርሽ እየሮጥሽ መምጣት ነው። እ? ዋ ምን ነው መታፈሩ ነው? የዛን ጊዜ በሽመል በሽመል

እና ብላ ነው አሁን ነው እንጂ ጨንቆኛል። አልታል። አይዞሽ ምን ጨንቃል ብለሽ ነው ወይ አደፍርስ? አዋ አደፍርስ ጋራ በእኛ ቅ- ልብስትል ናት። አይን አይንሽን ማይሽ ነበርሽ። ልውን ስቀሪብኝ ጊዜ ናፍቆቱ ሊገለኝ ናፍቆቱ ሊገለኝ ሙች ሙች እስኪ ሙች እኔ ደግሞ ምን እኔ ብቻ ይል ምናፍቅሽ የሚመስለኝ አ አ አ እስከሚንቀጠቀጥ ነው አ ባልሽ እንደ ከብቶች ማሳ እንዳይገቡ ምም ትጠብቀኛለሽ በይ። ኧረ ልክ ነሽ። እስካሁን እዚህ ከቆየን ደግሞ ነገ ነገ የታባቱ ሄደብናል። እንደፈለግን እንሆናኝ

ወሰና የኔ እናት ወሰና። አቤት። የለይም እንዴ ከቤት እንዳህዳለች። እጅ ምን ላሳየው ብላ ማን? ምትኩ ምትኩ ነው የሚባል ብሎኛል። ምትኩ ነው አላ ስም ነው ያለው ሁሉም። እንዴ እ ስሙስ ሸጋ ነው። እንዴው ግን አደፍርስ አሁን ይህንን ገና ትንሽ ልጅ እያመጣኸው፣ ማን መትኮ እንደው ምን አለ ምራቁን ዋጥ ያረገዳስ፣ ያለ ገበሬ አጥናው ና ገበሬ የተዋወቅን፣ አንቺ ስታየው ከበልበል ያለ ሆኗል። ልጅ ግር ይመስላል ነው ታመጣውት በኋላ ብለህ ነው ለኔ? ላዲያ ፍረስ ደግሞ አራሽ በሬና አራሽ ገበሬ ተጣፍቶኝ ነው። እንዴት እስቲ በል እንግዲህ በኋላ በዚህ ክረምት ክረምትና በዚህ ጭቃ ችግር እንዳይመጣ ነው እንጂ የለቀስ። እኔ እንዳልዴ ክንፈሪ፣ እኔ እንዳልዴ ክንፈሪ የለቀስ። ልጁስ አይተሽዋል ነው ነገር ስራውን እንደው ክርክም አርጎ ከሰራው ዝም ብሎ የባቱ ሁላ የጭኑ ምንም ባትል እንዲወሸሙን አልኩሽ። ልጁ ቀላል ልጅ አልሄድም። አሁን ሲሄዱ ለእናቴ ተፊት ተፊት እያከቸከቸ ሲሄዱ እንዴ አራ ልክር ነው ጋሼ፣ ምንድን ነው? አለኝ። እኔማ ሰራተኛ እንግዲህ አጠቷኝ የሚያግዝ እየፈለኩ ነው እንጂ ወይ ምን እኔ ነው ግን የሚሰራ ነው እንጂ የመልክ መረጣ አይደለኝ ምን ይሄን

አረኒ፣ ወፈድ ያለኝ አረ ምን አባቱ። ዞሮ ዞሮ አበሳሰሽ ቆዩ። ደግሞ ሰነፍናት እንዳትባይ።

ምነው ምን እያደረጋችሁ ነው? ወደቀ እኮ ነው ድንገው መቶ ላሟንስ? ታሯሩጥ አይዞህ። ላሟንስ ታሯሩጥ እኮ ነው እኛ ደርሰን፣ ኧረ ማላውቅብ ቅድም እንዳልናገርባችሁ አየኋችሁን? በሽመል አይደለ እንዳልናገርብ የመታችሁ? እኔ ምን ብዬሽ ነው? አንተ የምትመጣ ደግሞ ምን? እኛ ምን መናገር ነው?

ነው ሰውዬ ምን በሳለ በቃ ምን ዲያ እኔንም እስበኝ ምን በቃ በዚህ አንተ ምርጥ ሰው ነህ። ዝም ብሎ ነው ለካንተ